ወደ አጫጭር መረጃዎቻችን አለፍን። ሕግ ትላልፏል የተባሉ ከ700 በላይ የሚሆኑ ኢትዮጵያን ዜጎች በሳውዲ አረቢያ በቁጥጥር ስር መዋላቸው ተነገረም። ሳውዲ አረቢያ በሀገሪቱ የሚገኙ የመኖሪያ ፈቃድ የሌላቸው ዜጎችንና ሕግ የተላለፉ ዜጎችን ለማጣራት ሀገር አቀፍ ዘመቻ ለአንድ ሳምንት አድርጋለች። ከሚያዝያ 23 እስከ 292017 ዓ.ም ድረስ በተደረገው በዚህ ዘመቻ ህግ ተላልፎ ተገኝቷል የተባሉ 16000 የሚጠጉ የሌላ ሀገር ዜጎች መታሰራቸውን ገልፎ ዘግቧል። በዚህም 10179 ሰዎች ከመኖሪያ ፈቃድ ጋር በተያያዘ የህግ ጥሰት መፈጸማቸውም ተነግሯል። 1248 ሰዎች የሀገሪቱን ድንበር በመጣስ ወንጀል እስር ቤት መግባታቸውም ተገልጿል። ከእነዚህ መካከል 63 በመቶ የሚሆኑት ወይም ከሰባት መቶ የሚልቁት ቁጥ ኢትዮጵያውያን እንደሆኑም ተነግሯል። ተነግረዋል። በኢትዮጵያ ያሉ አረጋውያን መገለልና መገፋት እየገጠማቸው መሆኑን የሰብአዊ መብት ኮሚሽን ገለጸ። የኮሚሽኑ የሴቶች፣ የህፃናት፣ ያረጋንና የአካል ጉዳተኞች መብቶች ኮሚሽነር እርገበ ገብረ ሐዋርያ የተባበሩት መንግስታት ድርጅት ከፍተኛ ባለሥልጣናትና የሰብአዊ መብት ተሟጋቾች ስብሰባ ላይ በሀገሪቱ የሚገኙ አረጋውያን መገለል እየደረሰባቸው እንደሆነ ተናግረዋል። ከአገልግሎት አንጻር ፍትሐዊ ተጠቃሚ የሆኑ አይደለም ያሉት ኮሚሽነሯ መብታቸው እየተከበረላቸው እንደሆነ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንን ችግር ለመቅረፍም ለአረጋውያን መብቶች መከበር የሚንቀሳቀስ ክፍል ማቋቋሙን ተናግረዋል። በስብሰባው ላይ ተሳታፊ የነበሩ ባለድርሻ አካላትም የአረጋውያን መብትና ፍትሐዊ ጠቃሚነት ለማረጋገጥ የሕግ ማቀፎች ሊዘጋጁ እንደሚገባም አክለው ጠቁሟል። በትግራይ ክልል በተፈናቃይ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች የረሃብ አደጋ እንደተጋረጠባቸው ተገለጸም። ተፈናቃዮቹ ለረሃብ የተጋለጡት የትራምፕ አስተዳደር ለተለያዩ የዓለም ክፍል በአሜሪካ ተራድኦ ድርጅት በኩል ለውጭ ሀገር ዜጎች የሚደረገውን እርዳታ እንዲቋረጥ ካሳወቀ በኋላ እንደሆነ ተገልጿል። በዚህም በትግራይ ክልል የሚገኙ ተፈናቃዮች የሚያገኙትና በአሜሪካ የልማት ተራድኦ ድርጅት የገንዘብ ድጋፍ የሚደረግባቸው አገልግሎቶች አደጋ ውስጥ እንደሆኑም ተነግሯል። በዚህም በክልሉ የጤና አጠባበቅ ስርዓት ላይ ጫና የተፈጠረ እንደሆነ የክልሉ ጤና ቢሮ ባለሙያዎች ገልጸዋል። ሀኪ በተባለው የተፈናቃዮች መጠለያ የሚገኙ ሰዎች የሚያገኙት የስንዴ እርዳታ መቀነሱም ኤልፓይስ የተባለው የስፔን የዜና ምንጭ በመጠለያው የሚኖሩ ተፈናቃዮችን ዋቢ አድርጎ ዘግቧል። የሱዳን የውጭ ጉዳይ ሚኒስቴር ፑንትላንድ በሱዳን እየተካሄደ ባለው የእርስ በርስ ጦርነት በተዘዋዋሪ ተሳትፋለች በማለት የፑንትላንድን አስተዳደር በተመለከተ ለሶማሊያ ፌዴራል መንግስት በይፋ ክስ አቀረበም። የፑንትላንድ የመረጃ ሚኒስቴር በሱዳን ቀውስ መካከል ምንም አይነት ግንኙነት እንደሌላቸው በጽኑ አስተባብለዋል። ሱዳን በበኩሏ ፑንትላንድ አርኤስኤፍን በመደገፍ ላይ ያላትን ተሳትፎ ለመሸፋፈን የተደረገ ሙከራ ብለውታል። ድጋፉ ለሱዳን ብሔራዊ ደህንነት ትልቅ ስጋት እንደሆነ ተደርጎ እንደሚታይና በሁለቱ ሀገራት መካከል ያለውን ግንኙነት ሊጎዳ እንደሚችልም ግልጽ አድርጓል። የሶማሊያ ፌዴራል መንግስት ይህን ጉዳይ በአፋጣኝ እንዲመረምር ተስማሚ እርምጃዎች እንዲወስድና የሱዳንን ለሉዓላዊነትና ደህንነት ለመጠበቅ ያለውን ቁርጠኝነትም በድጋሚ እንዲያረጋግጥ አሳስበዋል። የኩርድ ታጣቂ ቡድን የሆነው ፒኬኬ ትጥቅ ሊፈታ እንደሆነ ተገለጸም። የኩርድ ሰራተኞች ፓርቲ በሚል ይጠራ የነበረው ይህ ታጣቂ ቡድን ለ40 ዓመታት ከቱርክ ጋር ሲዋጋ መቆየቱን ተነግሯል። ይህ ታጣቂ ቡድን ከዚህ በኋላ የትጥቅ ትግል እንደሚያደርግ መግለጹን ሮይተርስ ዘግቧል። ታጣቂ ቡድኑ እንደ አውሮፓውያን አቆጣጠር ከ1984 ጀምሮ ኩርድን ነፃ ለማውጣት ሲታገል የቆየ እንደሆነ ይታወቃል። በእነዚህ ዓመታት የትግል ጊዜ ውስጥም ከ40 ሺ በላይ ሰዎች እንደሞቱ በተመሳሳይ መልኩ ተገልጿል። ቱርክ ታጣቂ ቡድኑ ትጥቅ መፍታቱን ማሞገሷን ተዘግቧል።